በጣም ነው እኔ የምወደው በዚህ አይነት አበላል ማለት ነው። እና ሞክሩት። ሰላም አለይኩም። የዛሬው ፍሎግ እንግዲህ ቁርስ ልንሰራ ነው። ቁርስ ምንድን ነው የምንሰራው? እንደምታዩት ምን አቅርቤያለሁ መሰላችሁ? ቃሪያ፣ ሽንኩርት፣ ቲማቲም ሰው። እዚህ ደግሞ እንትናለች ማለት ነው ስር ስር ሰራ ነው ማለት ነው። ለቁርሴ መብራት የለም። አሁን ደግሞ እንጨት እንጨት ማያያዝ ምናምን አልፈልግም ማለት ነው። ስለዚህ እንደዛ አድርጌ እንጀራ በእንትን ነው ወዳለሁ ማለት ነው። በእንጀራ እንጀራ በምንድን ነው ወዳለሁ መሰላችሁ? በቲማቲም ቁርጥ ማለት ነው። ቲማቲም ቁርጥ፣ ሽንኩርት ምናምን አድርጌ ስር ስር ወዳለሁ ማለት ነውና አብራችሁ ይሁኑ? ቁርስ ነው ይሄ ማለት ነው። ከእንደወጣሁኝ በቃ ሲዛሪ እንጀራ ለምን አልበለ ወላሂ ቂጣ አለኝ፣ ግን ሻይ ማፍራት ከብዶኝ ነው አሁን እንጨት ማያያዝ ምናምን ማለት ነው። እንጨት ማያያዝ ምናምን ከብዶኝ ነው። እነዚህ ትናንሾቹ ቲማቲም ደግሞ ከጓሮ የተለቀሙ ናቸው። ስለዚህ አብረው ይታጠባሉ ማለት ነው። ብቻ እንዳይበዛ ይሄ ደግሞ ከገበያ የተገዛ ነው። ቢሆንም እንደዛ እናደርግና ቃሪያ አንድ ይበቃኛል ይመስለኛል። በርበሬ ስለሚጨምርበት አለ ኩልሃልን በዚህ መልክ ለቅለቅ የታደርጉት እና ከዚህ ከጓሮ አብዛኛውን ጊዜ ጓሮ ከሌግ ነገር ነው የምጠቀመው። ቲማቲሞቹ ቢያንሱ ፍሬሽ ናቸው ማለት ነው። አለ ኩልሃልን የዛሬ ብሎጋችን ለምንድን ነው ሀዲያ ብሎግ ማትሰሪው? ሀዲያ ለምንድን ነው ብሎግ ማትሰሪው የምትሉኝ ሰዎች እንዴት ናችሁ? ደህና ናችሁ ወይ? ይሄው ዛሬ ብሎግ ሊሰራ ነው። ፍሬውን ስለማልፈልገው ፍሬውን እንደዚህ አራግፋለሁ ማለት ነው። ሰው እንዳያቃጥለኝ እና እንዳያቃጥለኝ እኔ በጣም ነው የምወደው እንደዚህ ስልስ ማለት ነው ያኔ በጥሬው ማለት ነው። በጥሬው እና እነዚህ ቲማቲሞች በጣም ነው የምወዳቸው ላችኋለሁኝ አለኩልሀል እና ልጨርስና እናሳያችኋለሁ፣ ምን እንደሰራው። ቤተሰብ እንደዚህ አድርጌ ቁርስ ያው እንደዚህ አድርጌ እየሰራ ነው። ጥሬ በጣም እወዳለሁ ብያችኋለሁ። እንደዚሁም ደግሞ ያስፈጨሁትን በርበሬ እግረ መንገዳችሁን፣ እውት በጣም ቆንጆ በርበሬ በጣም ቀይ ቀይ ቀይ ነው የሆነልኝ ማለት ነው። እንደምታው ሲያምር ወላሂ፣ ወጥ ሰርቼበት እንዴት እንደሚያምር አሳያችኋለሁ። ብቻኔ ትንሽ እንደዚህ በርበሬ አደረኩበት ማለት ነው። ውሃ ስለማደርግበት ሆኖም ግን በርበሬው ማሻአላ ተባረካላ ሳቀላቀላ ሳያችኋለሁ። ስምንት ቀን ለምንድን ነው ምናምን የምትሉኝ፣ በጣም ቆንጆ እንዲሆንልኝ ስለፈለግኩ ነው፣ በርበሬው ማለት ነው። አብራችሁኝ ቆዩ እና አሁን ሳቀላቅለው ታዩታላችሁ ምን ያህል ቅላት እንዳለው። እንግዲህ ጠንቀል አድርጌ ነው የጨመርኩበት። ያው ጨው ስለሚያስፈልግ ደግሞ ጨው እንደዚህ ጣል አደርግበታለሁ ማለት ነው። ሀባይቦቼ ጨው እንደዚህ ጣል አደረግኩበት፣ ከዛም ላቀላቅልላችሁ እና በርበሩ በጣም ቀይ ነው። ቀይ ቀይ ነው የሆነው ማለት ነው። እና ለራሱ እኔም ብዬ ልንገራችሁ እንዴት ደስ እንዳለኝ። በቀደም ዶሮ ሰርቼበት ነበር፣ እና እንዴት እንደሚያምር ቅላቱ እንደምታወስነው ነው ቅላቱ ማለት ነው። እውነቴን ነው። ከለር ነው የሚመስለው ራሱ ማለት ነው። አቀላሉ እና ቁርሴን እኔ በዚህ መልክ እንግዲህ ቁርሳችንን ልንበላ ነው ማለት ነው። ቁርሴን እንግዲህ ባሉካ ሳይኖር ሲቀር እንደዚህ ነው የሚያደርገው የሆነ አንዳንድ ላይ ለመዳችሁ ሰው ምናምን ብቸኝነት ሲሰማችሁ እራሳችሁን ትጥላላችሁ። በቃ ራሳችሁን በቃ አትንከባከቡም። እና እኔም ከነዛ ሰዎች መካከል አንዷ ነኝ። እና ቲማቲም በቁርጥ እንደዚህ አድጌ ቃሪያ፣ ሽንኩርት ምናምን አድርጌ በዚህ መልክ ይኸው አዘጋጀሁት። አሁን እንጀራ ቅርብና በእንጀራ እበላዋለሁ ማለት ነው። ቁርስ ይሄን ይመስላል እንግዲህ ምሳ እሰራለሁ አልሰራም፣ አላሁ ያለ አብራችሁን ሆኖ ይሄን ይመስላል እና እንጀራችንን በዚህ መልክ አቀረብን። ስለዚህ የሰራነውን እንትናችንን እንጨምረዋለን ማለት ነው። ይኸው በዚህ መልክ በዚህ መልክ ጨመርነው እላችኋለሁ። እና እንትን ነው ይመስለው ራሱ በዚህ መልክ እንግዲህ እንብላ አባይቦቼ፣ ቢስሚላሂ ረህማን ራሒም። በጣም ነው እኔ የምወደው በዚህ አይነት አበላል ማለት ነው። እና ሞክሩት፣ በጣም ነው የሚጣፍጠው። እና ቤተሰብ ቁርሴን በዚህ መልክ እየበላሁ ነው። ቲማቲም ቁርጥ ማለት ነው። ሞሰቤን ደግሞ እዚህ ያደርኩት ሳላ ያደረኩት የረበሸኝ ነገር ስላለ ነው እናንተ ታውቁታላችሁ። ሁሉም ቤት ሞልቷል፣ እና እዚህ ያኖርኩት ለዛ ነው ማለት ነው። እቃ ቤት ጨለማ ሲሆን እየበላችሁብኝ ስለሆነ እዚህ ያኖርኩት ማለት ነው። ለዛ ነው መሶብ እዚህ የተቀመጠው ሳላ። እና ብሎጋችን በዚህ እንደዚህ ይጀምራል። ስራ አብረን እንውላለን። ዛሬ አብራችሁ ይሁኑ ማለት ነው ሀባይቦች። ይህ ከቭሎጋችን መካከል እንግዲህ ወቆቻችንን በላበላ አድርገን ጎረምሳ ውሃ ሊጠጣ መቶ ነው። እንደምታስ ጎርምስ ፋልቀንድ ምናምን እያበቀለ ነው። ያች ምርጉዚት ደርሳለች እና ገና የበጎቻችን ቤት ምናምን እንድንጠርግ ነው ማለት ነው። እንደምታያት ውሃ ሊጠጣ ነው። እና የበጎቻችን ቤት፣ የዶሮቻችን ቤት መጥረግ አለብን። ብቻ እነሱ ጋር ስልኬ ቻርች ስላልነበረው ቤቻርች አድርጌው ለአበላ ሄርኩኝ ማለት ነው። አሁን አበላቼ ይዤ መጣሁኝ እላችኋለሁኝ። እና አሁን በቃ እነሱ እዚሁ ይቆያሉ። እኔ ተከትለው መጡ። እኔ ወደ ስራዬ እላችኋለሁኝ። አብራቸው ሁኑ። እናም ቤት እንጥረግ ላችኋለሁኝ። የበጎችን ቤት ውሃ አርከፍክፌበት ሰበቃ ይሄው መጥረግ ጀመርኩኝ ማለት ነው። በቃ እኔ ሁል ጊዜ ቀን ብሎጌ ልፋት ነው ድክመት ነው። ከመዳብ ቤት አይሻለም። ያው መቼም የኢትዮጵያ ከተባለ ያው ኢትዮጵያ ነው በሚባለው ነው ሀገር ልሽ ሀገር ላይ ያለሽ ነው ምናምን ይባላል። ብቻ ይሰራ መኖር አይቻልም ዝም ሁሉም ቦታ ልፋት ነው። እንደውም እዛ እየተሰራችሁ ምርጥ ብር እያፈራችሁ ምናምን ስለሆነ ተስፋ ይኖራችኋል። እዚህ ግን እንደምታዩት አረ ሀዲያ ምናምን በቃ አሁን ሀቅ ሀቅ እናውራ ከተባለ ዐረብ ሀገር ስትሄዱ የተሻለ ኑሮ ለመኖር ምናምን ምናምን አደለ እና እንደዚህ ሲያጋጥማችሁ ደግሞ ንዴት የሚባል ነገር አለ እና እኔ ደግሞ እናደዳለሁ አንዳንድ ጊዜ እይ ብዬሽ የማለቅስበት ሰዓት አለኝ። ግን ለሰዎች ደስታዬን እንጂ ሐዘኔን እና ለሰው ሳቄን እንጂ ሐዘኔን ማሳየት በተፈጥሮዬ አልወድም ማለት ነው። እና አልወድም። እና እኔ በተፈጥሮ እንደዛ ስለሆነ እንጂ አንዳንድ ጊዜ እንደው በቃ እይ ብዬሽ አልቅሽ ሀታ እንደው አንዳንድ ተኝቼም እራሱ አልቅሽ አልቅሽ የሚልብኝ ሰዓት አለ። ክፍት ብሎኝ አልቅሽ አልቅሽ ይወጣልኛል ማለት እና እንደዚህ ብቻ ሰርታችሁ ደክማችሁ ውጤት ላይ ሳትደርሱ ስትቀሩ ምናምን ትናደዳላችሁ? እኔም ከእነዚያ ውስጥ ነው። ቆይ እሺ ልጥረገው፣ ቀስ በይ። ምን አለ እዚህ እያችኋት፣ እየመጣች ልግባ ትለኛለች ማለት ነው እና ብቻ ከባድ ነው።